ስሜ ሜሪ ፍቃዱ እባላለው። የመጣሁት ከአስኳ አዲስ ሰፈር ነው። እግዚአብሔር ድንቅ ነገር አድርጎልኛል። ክብር ለኢየሱስ ይሁን። እግዚአብሔር ከሞት አስመልጦኛል። የዛሬ ሁለት ዓመት ትልቅ ክሮሴድ አዘጋጅቶ ነቢይ ሄኖክ አዋሳ ላይ፣ እኔ ደግሞ የእግዚአብሔር ሰው ጋብዞን እራት ፕሮግራም ላይ ነው የመጣሁት። እዛ ለሆነ ጉዳይ ሄጄ እራት ፕሮግራም ላይ መጣሁና እግዚአብሔር ፕሮግራም እንደተጀመረ አንቺ መንገድ ላይ አትቀሪም፣ አትሞችም፣ ነገርሽም እቀጥላል፣ አንቺም ትቀጥያለሽ አለኝ። ክብር ለኢየሱስ ይሁን። እኔ በጉልበቴ አይደለም እዚህ የቆምኩት፣ እግዚአብሔር ነው ያቆመኝ። ሞትና ሕይወት አንድ እርምጃ የምለው አይደለም። የኔ አንድ እርምጃ ትልቅ ነው። ሞት አየው ባይኔ ቤት ውስጥ ነው የመጣ ሞት አልመሰክርም፣ ፈራው። እግዚአብሔር አመዝግኘ አመስግኘ ልትወስል ውስጤ ሁለት ጊዜ መጥቻለሁ እዚህ ቤት። ከዛ በኋላ ግን አልቻልኩም። ሰላም አጣው። መመስከር አለብኝ። ለምን እግዚአብሔር የተናገራችሁ አትሞትም ያላችሁ ሰው ካለ አትሞቱ፣ ትቀጥላላችሁ። እኔ አራት ልጆች አሉኝ። ልጆችን እንዲበታተኑ ነበር ጠላት ልጆች አንዱ አክስት ቤት አንዱ አያት ቤት እንዲበት፣ እግዚአብሔር ግን እምቢ አለ። ሀዮንም አለ። ለምን በእግዚአብሔር ሰው ቀድሞ አይቷል እንደማልሞት እግዚአብሔር ስፈልግ ወይ እዚህ ሁኜ ላልመጣ እችላለሁ። እኔንም ሐዋሳ ወሰደኝ ሊያሰርፍ ስል ቤቴ ውስጥ ሞት መጣ። የዛሬ ሁለት ዓመት በአስራ አምስት እናንተ ስድስተኛ ወር እመስለኛል ኮንፈረንሱ እኔ ሰባተኛ ወር በአስራ አምስት ዓርብ ቀን ማታ ጾምጸሎት ጸልያለሁ። እቤት ውስጥ በጾምጸሎት ጸሎት ላይ ውዬ ማታ ሞት መጣ። ገዝብ ሰው ልጆች ሊያተርፉን አልቻሉም፣ አልቻሉ እቤት ውስጥ ያለ ሰው ሊያተርፈኝ አልቻለም። ማምለጫም አልነበረኝም። እግዚአብሔር ተናግሮሃል። የእግዚአብሔር ሆይ አትሞችን መንገድ ላይ አትቀርም ብለኝ አላልኩት። ሞት መሃል ቁሜ አተረፈኝ። ብዙ ደም ፈሰሰኝ። አስራ ስምንት ቦታ ተሰፋው ዶክተርም አትቀርም አለ። የሰው ደምም አልወሰድኩም። ለምን የኢየሱስ ደም ውስጤ ስላለ፣ እግዚአብሔር ቀድሞ ስለተናገረኝ ልጆቼ ማለናት አልቀሩም። እግዚአብሔር ታደገኝ። አሜን። እግዚአብሔር ሰው፣ እግዚአብሔር ካንተ ጋር አለ። አሜን። እግዚአብሔር እዚህ ቤት አለ። እውነት ነው የምላችሁ። ቆይ፣ ምንም ነገር አልነበረም። ጌታ ሲናገርሽ ምንም፣ እኔ በሽታ የለኝም። ጠብ የለኝም። ግን እግዚአብሔር ጠላት አትሞችም በየወት ትቀጥ ያለሽ አለሽ። ጌታ በወሩ ነው የሆነው፣ ወርም አይሞላም ሶስት ሳምንት እንደዛ ምንድን ነው የሆነው? በቃ እንዲህ ያንላችሁ እግዚአብሔር ጠላት በምትወዱም በምወዳጅ ሰውም ሊጎዳችሁ ይችላል። አስራ ስምንት ቦታ ብዙ ምልክት አለ፣ ግን እግዚአብሔር አተረፈኝ። እኔ ታሪኩ ይቀራል ነበር ልጆች እናት እንዲሆን በፌስቡክ ላይ በምን ላይ ይሆን ነበር፣ ግን እግዚአብሔር ምስጢሬን ጠበቀልኝ። ብዙ ጋዜጠኞች እንድናገር ብዙ ጋዜጠኞች እንድናገር ጠርቶኝ ነበር፣ ግን ምስጢሬን አደባባይ አላወጣም። እግዚአብሔር ቤት ሄጄ እናገራለሁ አልኩ። እንደዛ ሁኜ ሰውም አልከሰስኩም ይቅርታ አድርጌ ሞታለች የተባለች ሴት ነኝ። እኔ እቅር ለምን ማንም አላተረፈኝም? ማንም በዛ ሰዓት ምወድ ልጄ ምወደኝ ልጆቼ እያዩ፣ አራት ልጆችሽ እያዩ አዎ፣ ትንሿ ሁለት አመት ከምናምን ነበራት። ግን ድምጿ እስካሁን ጆሮ ውስጥ ነው ያለ። የመጀመሪያ ልጄ ደግሞ የደሞ 18 አመት ነበር። ግን እሱ ራሱ ሊያተርፈን ራሱ ተጎዳ፣ አልቻለም። እግዚአብሔር ጣልቃ ገብቶ የተናገረኝ አባት ልጆች አልተበተውም። ነገረሽም እቀጥል አላልክ አንቺም ትቀጥያለሽ። ነገረሽም እቀጥል አላልክ እንዲያውም ዛሬ እናቴን ተደብቄያት ነው የመጣው ለምን ምስክርን ነበራት። እሷም አብረን እንሂድ አለችኝ። ዛሬ ሳምንት ስትል ተጨነቁና አንድ እህታችን እዚህ ሜሪ የምትባል እዚህ አገልጋይ ደወልኩላት። ማታ እኔ መጥቼ መመስከር እፈልጋለሁ ውስጥ የጨነቀኝ። ለእናቴ እኮ ሳምንት ሄዳለሁ ብያት ነበር ቅርታት አድርግልኝ እንጂ ሳምንት እሷን እግዚአብሔር ካለጅ ትመጣለች። ይዘሻት እግዚአብሔር ታደገኝ። አሁን እዚህ ጋር እኔ የምቆም ሰው አልነበርኩም። እግዚአብሔር ግን አሁን ብዙ ሰው ታሪክ ሆኖ እየቀረ ነው። ፌስቡክ ላይ የምናየው ብዙ ታሪክ አለ። ግን እግዚአብሔር ታሪክ አላደረገኝም። እግዚአብሔር ለክብሩ አቆመኝ። እውነት እግዚአብሔር ሰው ዘመን ይባርክ። ባለቤትን ደግሞ በጣም እወዳታለሁ። እውነት እግዚአብሔር ፊት ነው የምነግራችሁ። ሶ ሲያለቅስ ታለቅሳለች። እኔ አሁን ዛሬ አላለቅስም። ሶ ሲደሰት ትደሰታለች። እግዚአብሔር ሰላሙን ያብዛልሽ፣ እግዚአብሔር ይባርክሽ። እውነት ተባረክ፣ ሁላችሁም ተባረክ። እግዚአብሔር ለኔ የደረሰልኝ አምላክ ከሞት በላይ የለም። ሞተች ቀረች ነው በቃ፣ ሁለት አመት ቤተሰቦችም ሊረሱኝ ይችላሉ። ግን እግዚአብሔር ለሀላማ አቆየኝ። እግዚአብሔር ለቤቱ እዚህ ውስጥ ትሞታላችሁ ጠላትም ምዝትባችሁ ሰው ካለ አትሞትም። እግዚአብሔር ካለ አትሞቱም። መንገድ ላይ አትቀሩም፣ ካለ አትቀሩም። እኔ አንድ ነገር ልንገራችሁ፣ ተጎድታችኋል። የተጎዳ ሰው አለ። ተጎድታችሁ ሰው ተው፣ እቅርታ አድርጉ። እኔ እቅርታ አደረግኩ፣ ምንም አልተጎዳውም። አእምሮ የነፃ ነው። እቅርታ አረግኩ። ለምን አስራ ስምንት ቦታ ይሄ ሰውነት ቆስሎ ነበር። ቆስሎዋል አስራ ስምንት ቦታ ከትንቢቱ ከስንት ቀን በኋላ እናንተ እኔ ሰባተኛ ወር ይሄው አርብ ቀን ነው፣ በአስራ አምስት ነው ሁለት ዓመቴ። እናንተ ግን ስድስተኛ ወር ውስጥ መሰለኝ ቀኑ የካቲት ውስጥ አዋሳ የሄድነው የካቲት ወር አልሞላም? እና እግዚአብሔር ታውቃታለህ። ያን ቀን ሲተነብ ይባል ነበር። እኔ እዚህ ቤትም መጥቼ አልነበረም ከዚህ በፊት ግን ስትጸልልኝ ትንቢት ትመጣልኝ አይቼ ነበር። አንድ ለሆነ ጓደኞች ልሂድ እንሂድ እስኪ አንድ ቀን ጂፒስ ደን እንጸልይ ብያቸው፣ ከዛ በኋላ እዛ ነው እግዚአብሔር ያገኘኝ። ሊያተርፏችሁ ካለ እግዚአብሔር ጫካ ውስጥ ድምፅ ይመጣል የትም ብትሄዱ። አሁንም የእግዚአብሔር ሰው ቃል አውጣልኝ። የአንድ እህታችን ስትመሰክር ሰምቻለሁ። ቅርታ ጊዜያችን ከወሰዱ አሎ ሰርሹ አንድ እህታችን እዚህ ሁሌ ይመጣልኛል፣ ምስክርነት ቀስቅሰው አለች። የተኛውን ቀስቅሰው ብላ ነበር። የእኔ ነገር የእኔ ስራ ብዙ ነገር ተይዞብኛል። ቀስቅሰው ዛሬ ዛሬ እዚህ እስክት ቆሚ ነው ሪች ማይኩናጅ እኔም ውስጤ ይነግረኛል። ውስጤ ምንለኛ እጂ መስክሪ፣ ነገሮችሽ ይፈታል ይለኛል። አሜን ሃሌሉያ፣ ክብር ለኢየሱስ ይሁን። እንደዚህ በይልኝ ሪች፣ የእኔ አምላክ የኔ አምላክ የኔ አምላክ። ቆይ ትንቢት ማለት አየህ ይሄ ነው ትንቢት። ዛስዋይ ፕሮፌሲ ስፒሪት ነው እምልህ። ፕሮፌሲ አንተ የምታቀውን አይደለም። እኛ የኢትዮጵያ ቤተክርስቲያን ውስጥ ፕሮፌሲ ስምህ አይደለም። ፕሮፌሲ ስልክ ቁጥርህ አይደለም። ወዳቸዋል በጣም በቃ። እኔ ያሳዝኑኛል አንዳንድ ቅዱሳን ተመዝግበው ገብተው ጸሎት ቤት ስሜን ይንገረኝ ይላል። ባንክ ያስገባህበት ስሊፕ አለ፣ አገልጋዮች ጋር የተመዘገብከው አለ። እሱ አይደለም ትንቢት። ትንቢት አየህ አስራ ስምንት ቦታ ያለውን ቁስል ይቀድመው። አቤት አየህ፣ ሲቀድምልህ አየህ። ነቢይ ጋር እንዳትሄድ ጠላት ለምን እንደሚዋጋ

የእኔ አምላክ የእኔ አምላክ የእኔ አምላክ ይባላል። ኢየሱስ ጌታ ተነሽ፣ የእኔ እናት! እንዴት የሚደንቅ ነው! እግዚአብሔር ይመስገን። እውነት ድንቅ ነው። አሁን እናንተ ህዝብ፣ የእግዚአብሔር ሰዎች፣ እግዚአብሔር እየጠበቃችሁ ነው። ጠብቁ፣ እግዚአብሔር ይመጣል። ለእኔ የደረሰልኝ አምላክ ለእናንተ ይድረሳል። ሰው አስተኝታችሁ ከመጣችሁ ሆስፒታል ካለ ሰው ሞት እየጠበቃችሁ ሰዎች እግዚአብሔር ይደርስላቸዋል። እውነት ከዚህ በላይ ምንም የለም። አሁን በቃ ሞቶች እንዲህ ነው እንዲህ ነው ወይ በዘፈን ይለቁኝ ነበር፣ ወይ በመዝሙር ይለቁኝ ነበር ፌስቡክ ላይ። እኔ ግን አለው ዛሬ ያየ እኔ ገና እቀጥላለሁ፣ ገና እኖራለሁ። እግዚአብሔር ሲያተርፈኝ ዝም ብሎ አይደለም፣ ለዓላማው ነው። ኢየሱስ ጌታ አሜን። ማዳኑን እንድትናገር፣ ማዳኑን እንድናገር። እውነት እግዚአብሔር እግዚአብሔር ይመስገን። እግዚአብሔር ይባርካችሁ እናንተ። ለዘመናችሁ ሁሉ ይባረክ፣ አገልግሎት ይባረክ። እውነት እግዚአብሔር ካንተ ጋር አለ። እውነት እግዚአብሔር ከዚህ ቤት አለ። እኔ አሁን ከቲክቶክ ላይ ሁሌ ይመጣልኛል ሳይ እራሱ እደሰታለሁ። እውነት እግዚአብሔር አለ። እግዚአብሔር እንደ ቃሉ ነው። እግዚአብሔር እንደ ቃሉ ነው። እውነት አሁን እግዚአብሔርን እኔ ብሞት ወይ አይታችሁ የምታለቅሱ ወይም የምታዝኑ በደንብ እግዚአብሔርን አመስግኑ ነው። ኢየሱስ ኢየሱስ አሌሉያ፣ ክብር ለኢየሱስ። አሜን! እንኳን በሕይወት ኖርሽ። አሜን! እንኳን ኖርሽ። አሜን! እንኳን ጠላትሽ አፈረ። አሜን! አሁንም የተያዘ ነገርሽ ይለቀቅ። አሜን! የዘገየ ነገርሽ በኢየሱስ ይተፋል። አሜን! ይሄን በረከት ይዘሽ ከዚህ ሂጅ። ይሁን አለ ሆነ። ተባረኪ። ስሜ አመንቲ ይባላል። የመጣሁት ከዝዋይ ነው እና ፕሮፌትን ለመጀመሪያ ጊዜ በህልሜ አይቼ ነው የመጣሁት። በህልሜ አይቼ ነው ከዛ በፊት። አታውቅም? አላውቅም። ለሶስተኛ ጊዜ ነው የመጣሁት። የመጀመሪያ በህልም በህልሜ ነው ያየሁት። በቴሌቪዥንም በቲክቶክም በምንም ሳታይ ከዛ ከናቴ ጋር በጣም ቲቪ ማየት ጀመርን። በቃ ኖርማሊ ጂፒኤስ ብቻ ሆነ እኛ ቤት ጂፒኤስ ነው፣ ከህልሙ በኋላ አዎ። ከዛ ለናቴ ነገርኳት ነብዬ ነው እና እንደዚህ ስትገባ እኛ ቤት ይሄን ፐርፕል ከለር ሸሚዝ ነው የለበስከው። መጀመሪያ ጊዜ እዚህም ስመጣ ይሄን ሸሚዝ ለብሰን ያየውክ ወይና አልደግመውም። ጋዜጣ እሺ ቤቶኛዬ ነገርኳት። እኔ ምንም ነገር አታድርጊልኝ ካለሽ ከቻልሽ አልኳት፣ ሁሌ ጂፒኤስ ብቻ ላኪኝ እላታለሁ። ሁሌ በቁም ነገር እናትሽ፣ አዎ በእውነት ምንም ነገር አታርግልኝ። አሁን ለምሳሌ በርዝደይ ጊፍት ምናምን፣ ወንድሜም ከቻልክ ጂፒኤስ ላከኝ። ሁሌ እንዲ ነው ምላቸው። ከዛ ማዘር ላከችኝና የመጀመሪያ ቀን እዚህ ስመጣ ህልሙን ስነግርክ ይዘኸኝ አጋንንት ስታስወጣልኝ ነው ያየሁት። ከዛ ቡርቴ ነጻ ወጣው እኮ አገ ነብዬ፣ ሄኖክ አጋንን ታስጮህልኝ ነጻ ወጣው እኮ አልኳት። ከዛ እናቴ በጣም የሚጸልው ሴት ናት የምትጸልይ እናት ናትና ነገርኳት። ከዛ መሄድ አለብሽ ተባብለ መጣሁኝ። ከዛ መጥቼ ጥሩ ፕሮግራም ተካፍዬ ሄድኩኝ። ከዛ ሰከንድ ራውንድን መጣሁ። ስመጣ ተዘጋጅቼ መጥቼ ዘርዘርቼ አኖይቲንግ ወይሏን ይዤ መሄድ ነው የፈለግኩት። ከዛ ዘርዘራው እና ወስጄ ሄድኩኝ። ከዛ ወዝቼ ሲሄድ ወር ባልሞላ ጊዜ ውስጥ የመሬት ክስ እናቴ የራሷ የሆነ መሬት ነው። አባታቸው በህይወት የለም እና የሆነ የገጠር መሬት ነው ብዙ ስራ ላይ ዋለም አይደለም ግን የራሷ ወንድም ታናሽ ወንድሟ የኔ ነው አላት። ከፋሚሊ ጋር መግባባት ስለሌለው የኔ ነው ሲላት ፍርድ ቤት ድረስ ደረሱ። አሁን ደግሞ ፍርድ ቤት ከመድረስ በፊት ቀበሌ ላይ፣ ከዛ አባ ገዳ ላይ፣ ከዛ ነው ችሎት ላይ የሚቆሙት። ቀበሌ ላይም አባ ገዳ ላይም ለሱ ተፈረደለት። ከዛ ቲቪ በኋላ ነው አኖይንቲንግ ኦይላ ክሪቲካል ኬስ ሲኖረን ነው የምንጠቀመው፣ እሱን እንጂ ለሄድኤክ ለምናምን አንጠቀመውም። ከዛ ቲቪ በኋላ አለችና አኖይንቲንግ ኦይሉን አነሳውና ቡርቴ ካውን በኋላ ለምን ስትሄጂ ወረቀቱን በማያስነቃ መልኩ እንቀባው አንቺም ግንባርሽን ተቀብተሽ ሂጂ። ከዛ ሻመንት ያለች እና ደስ አላትና ከዛ በኋላ ያሉትን ቀጠሮች ሁሉ እየተቀባች ወረቀቱንም እየቀባን ነው የምትሄደው። ከዛ ግን የሰይጣን ስራ ሁኔታዎች ሁሉ አይመስልም። ለእሷ የሚፈረድ እኔ ሁለቴ ሄጃለሁ። በአንደኛ በሁለተኛ ቀን ተጣልቼ ነው ልጅ ልታስደርብ ይዛ መጣች ተብሎ በእንትን እያለ በአባ ገዳ እያለ ተጣልቼ ነው የመጣሁት። ከዛ ሁሉም ተዘጋጋ። ሁለት ቦታ ለሱ ተፈረደለት። ከዛ ህዳር ሀያ ዘጠኝ ገና ሊሆን ህዳር ሀያ ስምንት ይኸው ንብረታችሁ ብላ የውሳኔዋን ወረቀት ከፍርድ ቤት ይዛ መጣች። ኑ ቲንጎ ይሉ አሸንፈት አሸንፈት። ሁለተኛ ምስክርነት ደግሞ ሳልነግራት በጣም አንዱን አንዱን ጡቴን ያመኛል። ማመም ስለ ኖርማል ህመም አይደለም፣ የሆነ ነገር ቆስሎ ሊፈነዳ የተዘጋጀ አይነት ነገር ማለት ነው የሚመስለው ከዛ በዚህ ሰዓት ሐኪም ቤት ከሄድኩ ካንሰር ነው፣ ሌላ ምንም አማርኛ የለም በየሆስፒታሉ። ለዛ ይሄን ከሰማው ልቤ ሊወርድ ነው። ይህን መስማት ስላልፈለግ ለቡድቴም አልነገርኳትም። ለተከታታይ ሶስት ቀን ጠዋት ጠዋት የነቢይ ሄኖክ አምላክ እያልኩኝ እቀባለሁ። ለተከታታይ ሶስት ቀናት አታምነኝም። በአራተኛ ቀን ስመታ አያመኝም። በአራተኛ ቀን ብመታ እንኳን አያመኝም። ኢየሱስ ጌታ ነው። አሜን እና የሆነልኝ በጣም ከይቅርታ ጋር ዘንድሮ ዲቪ ሞልቻለሁ ፕሮፌት። በእጅ ብቻ ፓስፖርት ይንካልኝ። ቪዛን የተመታሶ በእጅ ብቻ ሺባ ጋር በሆንታ እኔ ግን ዛሬ ሰላም ናችኋል እኔ ኃይል እየተሰማኝ የሆነ የሚቆጠር ተአምር አለ። በጌታ በኢየሱስ የልቧን መሻት ሰጠዋት። ከፍቼዋለሁ በሩ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 በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በምናስቀምጠው አካውንቶቻችን ያካውንቶቻችን ስጦታችሁን መስጠት ትችላላችሁ።